ይሄ ያው እንግዲህ ችግር ነው። መቼስ ፍጥረታዊ ነገር የለመደ ሰው ቁሳዊ የሚታይ የሚዳሰስ በሥጋ የሆነ ነገር የለመደ አእምሮና ሃይማኖት እንደዛ ሊያስብ ይችላል። እዚህ ላይ ግን እሷ አልተጻፈ ሲጀምር የመታሰቢያ ወራት ገና ወደፊት ነው። ከጊዜ አኳያም ራሱ አያስኬድም። እዚህ ላይ ጌታችን ኢየሱስ ክርስቶስ የራሱን ማንነት ነው እያቀረበ ያለው፣ ሥጋውን ነው እያቀረበልን ያለው፣ ደሙን ነው እያቀረበልን ያለው፣ ቀራኔው ላይ የሚሰዋውን ማለት ነው። እሱ እውነተኛ መብልና እውነተኛ መጠጥ ነው። እሱን ነው የምንበላው። ግን እሱን እንዴት ልንበላው እንችላለን ነው ጥያቄው። የአይሁድ ጥያቄ ሊሆን ይችላል መልስ አለው። ወረድ ብሎም ይናገራል ደከ ደቀ መዛሙርቱም ጋር ስለሚያገኘው ጉዳዩን እዛ ጋር እናብራራዋለን። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ አለው እኮ በቃ ጨረሰው። የሚበላኝ አለው። ክርስቶስን መብላት ነው፣ ሥጋውን መብላት ደሙን መጠጣት ማለት ዳቦውን መብላት ወይኑን መጠጣት ማለት እንዳልሆነ እዚህ ጋር ጠቀሰ። በቃ የሚበላኝ ማንነቱን ነው ከእኔ የተነሳ ሕያው ይሆናል እና እዚህ ምድር ላይ ራሱ ስንመላለስ በዛ ህይወት ነው ምንኖረው። ክርስቶስን ወደ ውስጣችን አስገብተን ባገኘነው መለኮታዊ ህይወት ከእግዚአብሔር ጋር ባለን ትስስር ማለት ነው። ከእግዚአብሔር ጋር በቃ በማያቋርጥ ሁኔታ ባለን ህብረት ነው የምንኖረው። እና እዚህ ምድር ላይ ያለው ኑሮ ራሱ የምንኖርበት ህይወት ነው፣ ያ የክርስቶስ ህይወት። ያ እንጀራ የማይጠፋ ነው፣ ከሰማይ የወረደ እንጀራ ነው። አባቶቻችሁ በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ለዘላለም ይኖራል። ሰው በራሱ ሲጀምር ዘላለማዊ ነው፣ እንዲሁም በፍርድም ቢሆን እኮ ሰው ለዘላለም ይኖራል። ሲኦል ውስጥ አደል ወይም፣ በእሳት ባህር ለዘላለም እኮ ይኖራል ተፈርዶበት። ግን እዚህ ጋር ህይወት የሚላል በዘላለም ሞትም ይኖራል ግን እየተባለ ያለው የዘላለም ህይወት ነው። የዘላለም ህይወት ምን ማለት እንደሆነ ሁልጊዜ ተነጋግረናል። ከእግዚአብሔር ጋር ያለ ህያው ግንኙነት ነው። ያንን ይዞ እስከ ለዘላለም በማይቀለበስ ሁኔታ በዚህ ጊዜ ይጠፋል፣ ይታጣል፣ በማይባል ደረጃ ለዘላለም ይኖራል ነው። ይሄ ከዚህ መጉደል በጣም ትልቅ ትልቅ ነገር ነው። ልብ በሉ፣ እዚህ ጋር ለማን ነው እየተነገረ ያለው? ለአይሁድ ነው፣ ለማያምኑ ሰዎች ነው በመጀመሪያ፣ እንጂ ለክርስቲያን ላመነ ሰው አይደለም፣ የዘላለም ህይወት ላገኘ ሰው አይደለም፣ ላላገኙ ሰዎች ነው እየተባለ ትምህርቱ እየተሰጠ ያለው። ስለዚህ የጌታ እራት እንዴት ሊሆን ይችላል? ለአይሁድ ስጋዬን ካልበላችሁ፣ ደሜን ካልጠጣችሁ ማለት ወይኑን ዳቦን ካልበላችሁ፣ ወይኑን ካልጠጣችሁ ማለት ከሆነ እኮ ምን ማለት ነው? ቀጥታ ለሕይወት ለማግኘት ምን ማድረግ አለባቸው ማለት የጌታ እራት እንደመጡ መካፈል ማለት ነው። የሌለ ነገር እንዲህ ላሉ ሰዎች ስርዓቱ ባልተጀመረበት ሁኔታ የሚበላኝ እያለ ከሰማይ የወረደ የህይወት እንጀራ እኔ ነኝ እያለ ያንንም ስጋዬ ነው ደሜ ነው እያለ ሲናገር እራሱን በቀራኔው መስቀል ላይ ባለበት ሁኔታ ሰዎች እንዲቀበሉት እያቀረበ ነው። እንደ ህይወት እንጀራ እንዲበሉት እያቀረበ ነው። ያ መብላት ስጋዊ አይደለም ወይም ፍጥረታዊ አይደለም ወይም የሚታይ አይደለም ፊደላዊ አይደለም። ያ መብላት መንፈሳዊ መብላት ነው። በእምነት የሚከናወን መብላት ነው። ሰዎች ያልገባቸው ነገር ይሄ ነው። በጥርስ የሚታኝክ ነገር ነው የሚጠብቁት። አይሁድ እንደዛ ነው ያሰቡት። በጣም በሚገርም ሁኔታ ሩቅ ሳንሄድ እቅርብም ይሄ እውነት ግልጽ ሳይሆን ቀረ። መጀመሪያ ህዝቡ ነበሩ አላመኑም የተባሉት ቁጥር ሰላሳ ስድስት ላይ አይታችሁኝ እንዳላመናችሁ አልኋችሁ፣ ይላቸው ህዝቡ በጠቅላላ ቀጥሎ ግን እያጉረመረሙን እና እየተከራከሩ ያሉት አይሁድ ናቸው። ከቁጥር 41ን ጀምሮ እዚህም ደግሞ ቁጥር 42 ላይ በቃ መሪዎቹ ዋናዎቹ አይሁድ እየተከራከሩ ነው ያሉት ሃይማኖተኞቹ። አሁን ግን ምንድነው የሆነው? ደቀ መዛሙርቱስ ምን አይነት ምላሽ ሰጡ? እናምንሃለን ብለው የተከተሉት ተአምራትና ምልክት አይተው የተከተሉት ብዙዎቹ ይህንን ግልጽ ያለ እርግጠኛ የሆነ ቃል ሲሰሙ ቁርጥ ያለ ቃል ሲሰሙ እዚህ ቅርብ ላለው ምን አይነት ውጤት አስገኙ? አንዳንዴ እንደዛ ነው አይደል? ምንፈረው ነገሩን በሙሉ እርግጠኝነትና ድፍረት በሙላት ስንናገረው አይ ሌሎቹን ብቻ ሳይሆን እዚህ ቅርብም ያለውን እኮ እንደው አብረን ያለውን ሰው ሊያሰናክለው ይችላል እንላለን። ውጤቱ እንደዛ ሊሆን ይችላል አይታወቅም። እና ምን ይደረግ? እንቀንስ፣ እንጨማምርበት፣ እናመቻቸው የሚሆን ነገር አይደለም። በክርስቶስ ኢየሱስ አገልግሎት ውስጥ እንዲህ አይነት ነገር የለም። ከቁጥር ስልሳ ጀምሮ የምናገኘው ያንን ነው። ከደቀ መዛሙርቱም ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል? አስተያየት ሰጡ። አያችሁ፣ እንደዛ አይደል? ለአንዳንዶቻችን እኮ እንደዛ ነው። ማን ሊሰማው ይችላል? ለሌላው አስበው ነው ወይስ እነሱ አልገባቸውም? ምን የቱ ጋር ነው ችግሩ ያለው? እንመልከት እስኪ፣ እንሄድበት ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቁ። ለካ እነሱም አንጎራጉረዋል። እንዳንጎራጎሩ በልቡ አውቁ አላቸው፣ ይህ ያሰናክላችኋልን? እሺ፣ ብሎ ትንሽ ቀለል ላድርግላችኋል። ገፋበት እንግዲህ። የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ወረደ ነው አይደል? አሁን ሌላ ምንድን ነው ያ ሁሉ ማጉረምረም የፈጠረው? ከሰማይ የወረደ የሚለው የወረደ እንጀራ ከሰማይ መጣ የሚለው ማለት ነው። እና የህይወት እንጀራ ሆኖ ተገለጠ ነው የስካሁኑ ትምህርት። በመስቀል ላይ ዋለ ነው የስካሁኑ ትምህርት። ሞተ ማለት ነው። ስጋና ደም ሆኑ እዚህ ደረጃ ላይ ካበቃ በኋላ ይሄው የሰው ልጅ አስቀድሞ ወደነበረበት በጣም አስገራሚ ቃል ነው። አስቀድሞ ወደነበረበት ሲወጣ ታያላቸው። ብዙ አይነት ስንት ነው አስቀድሞ መኖር የሚለውን ነገር ያመለክታል። ከዛ በኋላ ደግሞ አሁን የሚያዩት የሰው ልጅ እዚህ በፊት ለፊታቸው የቆመው ወደዛ በቀዳማዊ ማንነት ወደነበረበት ከፍ ያለ ስፍራ ውስጥ ይገባል ነው ና በጣም የጠለቀ ነው። ይሄን ይሄ ሲታዩ ይሄስ እውነት ሲሆን ምን ልትሆኑ ነው? ገና እኮ ይቀራል። ትንሹን ነው የተናገርኩት። የሚጨመር ነገር አለ ፣ ገና የሚታይ ነገር አለ ፣ ገና ብዙ አለ። ያኔ ምን ልትሆኑ ነው? በዚህ የተሰናከላችሁ አላቸው። ግን አሁን ወደ ዋናው ነጥብ እንምጣና ወደ ርዕሳችን እንመለስና እንደማለት ነው። ስለ ሕይወት ነው ትምህርቱ አይደል። ሕይወትን የሚሰጠው ምንድን ነው? ህይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ህይወትም ነው። ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ አልኋችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። የአገልግሎቱ መቋጫ እስካሁን ድረስ ይሄ ነው። ቢያንስ ሶስት ጊዜ ነው የተናገረው። አብ ከሳበው በቀር ወደ እኔ ሊመጣ፣ አብ የሚሰጠኝ ወደ እኔ ይመጣል ብለል ከፍ ብሎ ይሄ ሶስተኛው ነው ሲና ስለዚህ ምንድን ነው ውጤቱን እያሰብን እውነትን መመስከር እንደሌለብን ነው በጣም አስረግጠን ልንማር የምንችለው? ሰው ሊሰናከል ይችላል አይችልም፣ እንዴት ነው በሰሚዎች ዘንድ የሚያስከትለው ውጤት ምንድን ነው? የሚሉ ነገሮችን እውነት ታሳቢ አታደርግም። እውነት ራስዋን ትገልጣለች። የሚቀበላት ይጠቀምባታል? ይሄው ነው አቅጣጫው። አካሄዱ እንደዚህ ነው። የኛ አይምሮ በአብዛኛው ራሽናሊስቲክ ነው። ብዙ የሚያገናዝብ እንትን አለው። በጌታ በኢየሱስ ክርስቶስ አገልግሎት ውስጥ የምናየው ግን ያንኑ ከላይ ይዞት የመጣውን የተገለጠ መስመር እና እውነት ተከትሎ የሚሄድ ነው። ስለዚህ ስጋ ምንም አይጠቅምም። በቃ ምንም ብትለፉ ቅድም እንዳለው በራሳችሁ ህይወት የላችሁም። በስጋ የሚደረግ ማንኛውም ነገር የፈለገው ነገር ቢሆን ምንም ጥቅም የለውም። ህይወትን የሚሰጥ መንፈስ ነው አላቸው። መንፈሳዊ ነገር ነው ማወራው ማለት እኮ መንፈሳዊ ነው። በስጋ እነሱ እንደው ባሉት እንኳ ምናልባት ሊገባቸው በሚችል መንገድ ቢሰጣቸው ስነ ስርዓት ሆኑ፣ በቃ ስነ ስርዓቱን ፈጽመን የሚበላውን በልተን የሚጠጣውን ጠጥተን እንደዚያ አርገን እንደዚህ አርገን ቢሆን ህይወት የሚገኘ ቀላል ሊሆን ይችል ነበር አይደል? ግን ህይወትን ስጋ ህይወትን መስጠት አይችልም። በቃ ስጋ ለምንም አይጠቅም። በስጋዊ ሁኔታ ውስጥ መኖር ማለት ነው። ስጋ ስነ በሰው ማንነት በሚታይ ነገር በፊደላዊ መንገድ የሚደረግ ምንም ነገር ህይወትን አይሰጥም። በጥርስ የሚታኘክ ምንም ነገር ህይወትን አይሰጥም። በስጋ የሚሆን ምንም ነገር ህይወትን አይሰጥም። ይልቁን አሁን የምነግራችሁ እኔ መንፈስ ነው። መንፈስ ግን ህይወትን ይሰጣል። ያም እምነግራችሁ ቃል፣ እኔ የነገርኳችሁ ቃል፣ እስካሁን የህይወት እንጀራ ነኝ ብዬ የነገርኳችሁ ቃል እንድትበሉት እየነገርኳችሁ ያለው ቃል ምንድን ነው? መንፈስ ነው፣ ህይወት ነው። ስለዚህ እዚህ ላይ መንፈስ ነው የተባለው ምንድን ነው? በእግዚአብሔር ቃል የተነገረው ኢየሱስ ነው። ገብታችኋል? ኢየሱስ የሚዳሰሰው ያ ከድንግል ማዕፀን የተወለደው በሰው ቁመት ተወስኖ የሚታየው ቀራኔው መስቀል ላይ የተቸነከረው ስጋ ሰውነት አለ አይደለ? እሱ አለው እሱ መንፈስ ነፍስ ያለው ማንነት አለው። የሰው ልጅ ነው። ከዛ ውጪ በሱ በዛ ሰውነት ውስጥ የመለኮት ሙላት አለ። ኢየሱስ ስንል ይሄ አሁን እዚህ ላይ የቀረበው የህይወት እንጀራ የተባለው እና ሰዎች የሚበሉት ኢየሱስ ግን፣ በእግዚአብሔር ቃል የሚሰበከው ኢየሱስ ነው። በወንጌል የተሰበከው ኢየሱስ ነው። የተሰቀለውን ክርስቶስን እንሰብካለን። ብዙ ንባቦች ክርስቶስን ሰበኩላቸው የሚሉ ቃሎች አሉ። ስለዚህ ቃሉ ክርስቶስን ወደ ሰው ውስጥ ይዞ ይገባል እና በስብከቱ ውስጥ ያለው ኢየሱስ ስጋ ነው፣ ይታያል፣ ቅርጽ አለው፣ ፎቶ ይነሳል? ኖ በቃል ውስጥ ያለው ክርስቶስ እርሱ ነው መንፈስ የተባለው። እኔ የነገርኳችሁ ቃል ምንድን ነው? መንፈስ ነው በቃሉ ነው። በአጠቃላይ ስለ ክርስቶስ የሚነገረው ቃል ማለት ነው እና እሱም ራሱ ስለ ራሱ የህይወት እንጀራ ነኝ እያለ ከላይ ጀምሮ ብሉኝ፣ ጠጡኝ እያለ የሚናገረው ነገር በአጠቃላይ መንፈስ ነው። እሱ ሲገባ ሲቀበሉት፣ በእምነት ያኔ ህይወት ያገኛሉ አለ። መንፈስ ነው አለና ህይወትም ነው። ክብር ለጌታ ይሁን። ነገር ግን እማያምኗሉ ብሎ ከደቀ መዛሙርቱ መካከል በምሳሌነት የጠቀሰው ማንን ነው? አሳልፎ የሚሰጠውን አደለን? ስለዚህ አሁን እዚህ ጋር በጣም የሚገርም ነው። ደቀ መዛሙርት በሚባለው ወገን ውስጥ ሁለት አይነት ሰዎች እናያለን። አንደኛው የአፍ አማኞች፣ ሌላ እውነተኛ አማኞች ወደፊት እንመጣባቸዋለን። አሁን እዚህ ጋር የሚያስጨንቅ ንግግር ነው ያሉ። በእርግጥ ሁሉንም ባይሆንም ከናንተ የማያምኑ አሉ። አማኝ ነን ብለዋል እኮ እነሱ መጥተዋል እኮ የክርስቶስ ደቀ መዛሙርት ነን ብለዋል እኮ ማንም ሰው ጌታን አምነዋል ብሎ የሚያስባቸው ሰዎች ናቸው። እነዚህ የበፊቶቹ ያው አይሁድ ናቸው፣ ጠቅላላ ህዝቡ ነው ይሄ። ግን ይሄኛው ካምፓኒ፣ ከቁጥር 60 በኋላ ያለው ደቀ መዛሙርት ተብለው እስከተጠሩ ድረስ ኢየሱስን ተከትለዋል። ግን እዚህ ክፍል ውስጥ ደቀ መዛሙርት የሚባለው ክፍል ውስጥ ከእናንተ የማያምኑ አሉ አለ። ቁጥር 64 ነው። ከዛ ምን አይነት ሰዎች ለሚለው፣ እንደዚህ አይነት በጌታ በአማኞች መካከል ያሉ የማያምኑ ሰዎች ምን እንደሚመስሉ ደግሞ ዋና ማሳያ ይሁዳ ነው የቀረበው፣ አሳልፎ የሚሰጠው ግልጽ ነው። ይሁዳማ እንደሆነ መቼስ ይሁዳ እኮ ሁለት ሁለት አድርጎ ሲልካቸው እኮ ሐዋርያትን አብሮ ተጉዟል አይደል? ባጋንንት ላይ ሥልጣን ሲሰጣቸው ተቀብሏል። ደዌ ሲፈውሱ ለምጽ ሲያነጹ ሙታን ሲያስነሱ እኮ አብሮ ነበር። በዚህ ሁሉ ደረጃ የተሳተፈ ሰው ይሁዳ የማያምን ተብሏል። ለዛውም ደግሞ የታመነ ቦታ ተሰጥቶት ከረጢት እንዲይዝ፣ እኮ ለታማኝ ሰው ነው የሚሰጠው እንዲህ አይነት ነገር። በዚህ ደረጃ ጭምር ስፍራ ይዘው ሰዎች ያላመኑ ሊሆኑ እንደሚችሉ ከጠዋቱ ተነግሮናል። አንዳንድ ሰው ይደነግጣል። እንደ እነገሌም በዚህ ደረጃ ያሉትም እና እግዚአብሔር ነው ልብን የሚያውቀው አይደል? ያውቅ ነበርና አለ እኮ እዚህ ጋር ከመጀመሪያ ያውቅ ነበርና፣ ምዕራፍ ሁለት ላይም ማንም ስለ ሰው ሊነግረው አያስፈልግም፣ እርሱ ሱ በሰው ያለውን ያውቅ ነበርና። እኛውን አናውቅም፣ ምክንያቱም ፈራጅ እግዚአብሔር ነው። እውቀት የእግዚአብሔር ነው። ሰዎችን በጥቅሉ አምነናል እስካሉ ድረስ እንደ አማኝ ልንቀበል እንችላለን። ግን ማሰብ ያለብን በተለይ እረኞች፣ መሪ፣ አገልጋዮች ወንድሞች ሁልጊዜም መንጋን ከመጠበቅም አንጻር ከአገልግሎትም አኳያ ሊገባን የሚያስፈልግ እውነት ቢኖር በአማኞች መካከል የማያምኑ ሰዎች ሊኖሩ ይችላሉ። የአፍ አማኝ ማለት ይሄ ነው። እንደዚህ አይነት ሰዎች አይዘልቁም በቃ። የሚያስጨንቅ ንግግር ነው። እንደዚህ በቃ ሁሌ ለወንጌል ወንጌልን ሽባ ለማድረግ በቃ ለማዳከም በሙሉ አቅሙ እንዳይነገርም እንዳይሮጥም ለማድረግ እንዲሁ ዝም ብሎ የመጎተት ስራ ነው ያላቸው እንዲ አይነት ሰዎች እና በክርስትና ዓለም ውስጥ ይሄ በስፋት የሚታይ ነው። በእኛ ዘመን በተለይ ባለው ውድቀት ውስጥ ማለት ነው። ግን ተስፋ መቁረጥ የለብንም። እስቲ በቃ ምንም ይሁን ምን፣ እንዴ፣ አሁን እኮ በቃ ተመናመነ፣ ህዝቡም የማያምኑ ነው አይሁድም ተከራከሩ ሄዱ። አሁን ደግሞ ደቀ መዛሙርቱ እነሱም ብዙዎቹ ተጨነቁ፣ ተሰናከሉ እና እንዴት ይሁን አሁንም ምን አለ ኢየሱስ? ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። እኔ የምፈልገው ሱናው ሲፎዞ አይደለም። የምፈልገውም አብ በልብ ውስጥ ስራ የሰራበት ከእግዚአብሔር የተማረ ከእግዚአብሔር የሆነ አብን አይቷል አብን ያየ አብን በአይን ማየት አይቻልም ይሄ የታወቀ ነው አይደል አብን ያየ ማንም የለም ማየት የሚችል ግን ከእግዚአብሔር የሆነ ከእግዚአብሔር የተማረ ልቡ የተነካ የተለወጠ በአዲስ ልደት የእግዚአብሔር ልጅ መሆን የቻለ የዘላለም ህይወት ያገኘ እርሱም ክርስቶስን በእምነት ያየ ኢየሱስን ካየ አብን አየ በቃ ደረሰ ማለት ክብር ለጌታዬ ከዚህ በኋላ አሁን መጨረሻው ነጥብ ላይ ደረሰ። የተረፉት አስራ ሁለት ብቻ ሆኑ። እዚህ ጋርስ ምን አይነት ውጤት ይመጣ ይሆን ነው። ከዚህ የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ። በቃ የሚሄዱት ሄዱ፣ ወደፊትም ከእርሱ ጋር አልሄዱም። ለየ ማለት በቃ የጀመረ ሁሉ አይጨርስም። ከግብፅ የወጣ ሁሉ ከነአን አይገባም ይህ መታወቃለሁ። ከኢየሱስ ጋር በማጀብ የጀመረ ሁሉ እስከ መጨረሻው ይቀጥላል ማለት ነው። ይጣራ ሊሆነ ማጣሪያ ቦታ ላይ ይጣራ። አሁን ተጣራ። ከሰማይ የወረደው ነገር አጣራ ሁሉ ነው። አሁን ማንቀረ 12 ቀሩ። ከቁጥር 67 ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን? ሁሌ የሚገርመኝ ጥያቄ አስራ ሁለት ቀሩ። እነሱንም እንደውም ለመንግስት ስራ የሚሾማቸው ናቸው። በጣም ወሳኝ ሰዎች ናቸው። ወደዚህ ዓለም መጥቷል። የመጣው ለመላው ዓለም ነው እንደሚናገረው ነው። ለመላው ዓለም የሚበቃ ነገር ነው የእሱ ማንነት እና ሁሉም ትቶት እየሄደ ባለበት በዚህ ሁኔታ ውስጥ አስራ ሁለት ብቻ ሲቀር እዚህ ላይ እንዴት ነው የዚህ ዓለም መሪዎች ቢሆኑ በዚህ ደረጃ ላይ ሰው ሲተዋቸው ምንድን ነው የሚያደርጉት? በቃን ግምገማ እናድርግ ነው ራሳችንን ገምግም ነው የሚሉት። እንደዚያ አይደለም። ው ዋን ሳይድ ነው ክርስትና ማለት ከእግዚአብሔር ወደ ሰው ነው እንጂ ከሰው ጋር እግዚአብሔር የተፈራረመው ውል የለም። በእቅዶቹ እና ለሰው ባለው ሐሳብ ላይ የሰው አስተያየት አልታከለበትም። የሰው ድምፅ የለበትም፣ አያስፈልገውም። ዋን ሳይድ ነው እግዚአብሔር ሁላ ሰጪ፣ ሰው ጊዜ ተቀባይ ነው። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ጉዳይ ላይ በራሱ መስመር ነው እንጂ የሚሄደው ሁኔታዎች ሐሳብ የሚያስቀይሩት ማንነት ፈጽሞ ሊኖር አይችልም። ነገሩን ከውጤት አንፃር የሚመዝን አይደለም። በባህሪው ነው የሚያየው በራሱ ባህሪ። እግዚአብሔር እንዲህ አይነት እይታ ይስጠን ወገኖች። ከክርስቶስ ጋር የወገነ አእምሮና ልብ የሚያየው እግዚአብሔር እንደሚያይ ነው። በቃ ስለዚህ አስራ ሁለቱን ምን አላቸው? እናንተ ደግሞ ልትሄዱ ትወዳላችሁን? ነፃ ፈቃድ አላችሁ። አለ ስምዖን ጴጥሮስ በጣም ደስ የሚል የሚያሳርፍ ምላሽ ይሰጣል። ጌታ ሆይ ወደ ማን እንሄዳለን? ወዴት፣ ወደ ምን አላለም፣ ወደ ማን ፐርሰን። በአንተ ምትክ የሚሆን ሌላ ማን ማን ኖሮ ነው? ብቸኛ ነህ እያለው ነው። ወደ ማን እንሄዳለን? አንተ የዘላለም ህይወት ቃል አለህ። ያ እኔ የነገርኳችሁ ቃል መንፈስ ነው፣ ከዛስ ህይወት ነው ተብሏል አይደል እንዴ ስለዚህ የዘላለም ህይወት ቃል አለ፣ ገብቶታል። እኛስ አንተ ክርስቶስ የህያው እግዚአብሔር ልጅ እንደሆንህ አምነናል አውቀናለም። ስለዚህ እስካሁን በተማርነው ትምህርት እነዚህ አስራ ሁለቱ ምን አላቸው? አምነናል አውቀናለም ካሉ ምን አላቸው? እንጀራውን በልተዋል ማለት ነው የህይወት እንጀራን። ስለዚህ የዘላለም ህይወት አላቸው። በጣም ደስ የሚል አምነናል አውቀናልም ብሎ መለሰለት። ከዛ ኢየሱስ ምንም ነገር አይስትም። ኦኬ ይሄ ምላሽ ሁሉን ይወክላል። እንዴት ነው በዚህ ምላሽ ውስጥ ተሸፍኖ መቅረት ይቻል ይሆን? አንዳንድ ያላመነ ሰው ካለስ? ኢየሱስም እኔ እናንተን አስራ ሁለታችሁን የመረጥኳችሁ አይደለምን አለና ከእናንተ አንዱ ዲያብሎስ ነው ብሎ መለሰላቸው። ስለ ስምዖን ልጅ ስለ አስቆሮቱ ይሁዳ ተናገረ፤ ከአስራ ሁለቱ አንዱ የሆነ እርሱ አሳልፎ ይሰጠው ዘንድ አለውና። በጣም የሚገርም መጠሪያ ነው። ይሄ ዲያብሎስ ነው፣ እንግዲህ ሰው ነው ኖርማሊ እንደ ሰው አይደል? ከዛም የደቀ መዝሙርነት ስፍራ የያዘ ሰው ነው። ግን ሰው ሆኖ አንድ ሰው ዲያብሎስ ሊባል የሚችልበት ደረጃ ምን ደረጃ ቢደርስ ነው? እንግዲህ ጌታ ወደፊት የሚሆነውን ስለሚያውቅ ነው። እዚህም ጋር አሳልፎ የሰጠው ዘንድ አለው ተብሎ ተነግሯል፣ አለውና። ስለዚህ ወደፊት ትንሽ እልፍ እንድንል እንገደዳለን እና ምዕራፍ 13 ላይ ስንደርስ የምናጠናው ምንድን ነው። ከዚህም በፊት አይተነዋል በአንዳንድ አጋጣሚ እራት በሚበሉ ጊዜ በመጨረሻዋ ምሽት ቁጥር ሁለት ላይ 13 ሁለት ላይ ራት ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ የሚላል። ከዛ ኢየሱስ ከራስ ተነስቶ እግራቸውን ያጥባል። ስለዚህ መጀመሪያ ምን ያስገባል? ዲያብሎስ በይሁዳ ውስጥ አሳብ ያስገባል። ከዛ መጨረሻ ቁራሹን ደግሞ ሲቀበል ታውቃላችሁ። ቁጥር 27 ላይ ቁራሽ ከተቀበለ በኋላ ያን ጊዜ ሰይጣን ገባበት ይላል። መጀመሪያ ሰይጣን ምኑን አስገባ? ሐሳቡን ቀጥሎ እራሱ ገባ። ከዚህ በኋላ የሰውየ ምን ሊሆን በቃ ኮንዶ ስጋው ዝም ብሎ ስጋ ነው እንጂ በቃ ዲያብሎስ ሆነ ማለት ነው። በቃ ማሰብም መናገር የሚችለው በዲያብሎስ አያስተሳሰብም የሰይጣንን ሐሳብ በጥቂቱ የሚያስተናግዱ አማኝ ነን የሚሉ በይሁዳ ወንበር የተቀመጡ ሰዎች በጣም በጣም ማሰብ አለባቸው። እኛም እውነተኛ አማኞች በጣም መጠንቀቅ አለብን። የሰይጣንን ሐሳብ በጥቂቱን ማስተናገደ የሰይጣን ሐሳብ እንደሆነ ስናውቅ ወዲያውኑ መገሰጽ ነው ያለብን እንጂ ትንሽ ጭላንጭል ካገኘና ሐሳቡን ተቀባይነት እንዳገኘ ከተረዳ ቀጥሎ ኮተትን ይዞ ነው የሚመጣው። በቃ ያ ሰው ሌላ ሰው መሆን አይችልም። ከዛ በኋላ ሌላ ሰው መሆን ያቅተዋል እና እዛ ደረጃ ላይ ፖሴሽን የሚባለው በሰይጣን መያዝ ማለት ነው። ሰይጣን ማደሪያው ያደርገዋል እና መለወጥ እስኪያቅተው ነው የሚደርሰው። ይሄ ሁሉ ለነገሩ መጀመሪያ ያው ክርስቶስ ካልገባ የዘላለም በማይኖር ጊዜ መንፈስ ቅዱስ ማደሪያ መሆን ካልቻለ ያ ሰው ሁሌም እንደዚህ የሚሆነው እንደዛ። ይሁዳ ግን ከመነሻው ቦታውን ይዞታል እንጂ አሁን ጴጥሮስ በተናገረው ምስክርነት ውስጥ የለበትም። ለይሁዳ ኢየሱስ አንድ ገሊላዊ፣ አንድ ናዝራዊ፣ በብር መሸጥ የሚችል እንደ ዕቃ የተቆጠረ ነው። ከዛ በላይ ማንነት የለውም። ከሰማይ የወረደ እንጀራ አልሆነለትም። የሚገርም ነው። እዚሁ ተቀምጠን ብዙ ዓመት አሳልፈን በክርስትና ስም ተጠርተን ከክርስቶስ ጋር እንደዚህ አይነት የከበረ ትስስር ከሌለን አስቸጋሪ ነው። አሁን የክርስትናው ዓለም የይሁዳ ወንበሮች በስተዋል። በክርስትናው ዓለም ውስጥ ይሄ በስፋት የሚታይ ነው፣ በእኛ ዘመን በተለይ ባለው ውድቀት ውስጥ ማለት ነው። ግን ተስፋ መቁረጥ የለብንም። እስቲ በቃ ምንም ይሁን ምን የሕይወት ቃል አድርገው ወደሚቀበሉት እንደርሳለን። ስለዚህ ከመናገር ዝም አንልም፣ ከመጽሐፍ ዝም አንልም። ከማገልገል ዝም አንልም። አገልግሎታችንን በሚታዩ ውጤት አንለካም። በማይታየው ዓለም እግዚአብሔር በሚሰራው ሥራ አንለካዋለን። ይሄ ውጤት ያስገኛል፣ ለእግዚአብሔርም ክብርን ያመጣ። የጌታ ጸጋና ሰላም ይብዛላለ።